ይህ አዋዜ ነው። የዕለቱን ዋና ዋና ዜና እናቀርባለን። በላይ በቀለ ነኝ። ከእንግሊዝ ተባሮ ረቡዕ ጠዋት አዲስ አበባ የገባው ሐዱሽ ገብረስላሴ በነፃ መለቀቁን ፖሊስ ገለጸ። በወሲብ ትንኮሳ ተፈርዶበት እስር ላይ የነበረው ሐዱሽ በስህተት ተለቆ ድጋሜ ከተያያዘ በኋላ ከእንግሊዝ እንዲባረር ተወስኖበታል። ዛሬ አዲስ አበባ ሲገባ ማለትም ረቡዕ ጠዋት በቀጥታም ወደ ፌዴራል ፖሊስ ከተወሰደ በኋላ በነፃ መለቀቁን ፖሊስ ለቢቢሲ ገልጿል። በነፃ የተለቀቀው ደግሞ ከእንግሊዝ አብሮ የተላከ የወንጀል ክስ ስለሌለ ነው ብሏል ፖሊስ። ሐዱሽ በስህተት መለቀቁን ተከትሎ በመላው ብሪታንያም ከፍተኛ መነጋገሪያ ሆኖ መሰንበቱ ይታወሳል። ሐዱሽ ትላንት ሌሊት ከለንደን አውሮፕላን ውስጥ በሚጫንበት ጊዜ ወደ ኢትዮጵያም አልመለስም በሚል ትግል ገጥሞ እንደነበር ይነገራል። አውሮፕላን እንዲገባ ያጀቡ የሕግ አስከባሪዎች ሐዱሽን ለማግባባት 500 ፓውንድ ከሰጡት በኋላ በሰላም ወደ ኢትዮጵያ ጉዞ መጀመሩን ዘገቦች አመልክተዋል። አዲስ አበባ ሲገባም በፖሊሶች ተይዞ ከተወሰደ ከሰዓታት በኋላም ተለቋል። ሐዱሽ እንግሊዝ ጥገኝነት ከጠየቀ በኋላ በስደተኞች ሆቴል እንዲቆይ ተደርጎ ጉዳዩን ሲከታተል ባለበት ጊዜ ነው የወሲብ ትንኮሳ መፈጸሙ የተነገረው። አንዲት የ14 ዓመት ታዳጊን ለመሳም ሞክሯል በሚል እስራኤል በጋዛ በፈጸመችው አዲስ ጥቃት ከመቶ በላይ ሰዎች መሞታቸው ተነገረ። የእስራኤል ጦር በርካታ የሽብር ኢላማዎች መምታቱን ሲያስታውቅ ሐማስ መራሹ የጋዛ ጤና ሚኒስቴር በጥቃቱ ከ100 በላይ ነዋሪዎች መገደላቸውን ገልጧል። ሐማስ የተኩስ አቁም ስምምነቱን በመጣስ በእስራኤል ጦር ላይ ጥቃት ፈጽሞ አንድ ወታደር መግደሉንና የተሳሳተ አስክሬን መልሷል ሲል ጦሩ አመልክቷል። ሐማስ ግን በእስራኤል ጦር ላይ ጥቃት አልፈጸምኩም፣ የእስራኤል መሪዎች የተኩስ አቁም ስምምነቱን በመጣስ ወይም ደግሞ በሰበብ አስባቡ እየጣሱ ናቸው ሲል ከሷል። ትላንት ምሽት ጠቅላይ ሚኒስትር ቤንያሚን ኔታንያሁ በጋዛም ከባድ ጥቃት እንዲፈጸም ትዕዛዝ መስጠታቸውን ተከትሎ ሌሊቱን የእስራኤል የጦር ጀቶች በጋዛ ሰማይ ሲሮጡና ቦምብ ሲጥሉ ማደራቸው ይነገራል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነቱን አደጋ ላይ የሚጥል ምንም የለም ካሉ በኋላም፣ ሆኖም እስራኤል ጥቃት ከተፈጸመባት ምላሽ የመስጠት መብት እንዳላት ገልጸዋል። የእስራኤል ጦር ኃይልም ቢሆን ተኩስ አቁሙን አክብሮ እንደሚቀጥልና ስምምነቱን ለሚጥሱ ተግባራት ምላሽ እንደሚሰጥ አስታውቋል። ይህንኑ የእስራኤልን አዲስ ጥቃት ተከትሎ የተለያዩ ሀገራት ስጋታቸውን እየገለጹ ነው። ኢራን ድብደባውን በማውገዝ እስራኤል ያሁኑን ሳይጨምር 125 ጊዜ ተኩስ አቁሙን ጥሳለች ስትል፣ የቱርክ ውጭ ጉዳይ ሚኒስቴር በበኩሉ እስራኤል ስምምነቱን እንደ ጣሰች የሚያረጋግጥ ጥቃት መፈጸሟን በማውገዝ ሁለቱም ወገኖች ተኩስ አቁም እንዲያከብሩ ጠይቋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በተመሳሳይ በእስራኤል አዲስ ዘመቻም ስጋት እንደገባቸው በመጥቀስ እንደ ቱርክ ሁሉ እርሳቸውም ሁለቱም ተፋላሚ ወገኖች በአሜሪካ የተደረሰውን ተኩስ አቁም አክብረው እንዲንቀሳቀሱ አሳስበዋል። መንግስታቸው ከአሜሪካና በቀጠናው ካሉ ወዳጅ ሀገሮች ጋር በጉዳዩ ላይ በቅርበት እየተነጋገረ ነው ብለዋል ጠቅላይ ሚኒስትሩ ለፓርላማቸው የኳታር ጠቅላይ ሚኒስትር መሐመድ ቢን አልተሃኒ በበኩላቸው ያላቸው ሀገራቸውና ሌሎች የድርድሩ አሸማጋዮች የጋዛ ተኩስ አቁም ተከብረው እንዲቀጥል ለማስቻል በጥልቀት እየሰሩ መሆናቸውን አረጋግጠዋል። ዋነኛ ትኩረታችን የተኩስ አቁሙ ዘላቂነት ነውናም ብለዋል። የአውሮፓ ህብረትም ተመሳሳይ መግለጫ አውጥቷል። ሁሉም ወገኖች ስምምነቱን እንዲያከብሩ የእስራኤልን ጥቃት ያወገዘው ህብረቱ ለሰላም ዕድል መስጠት ያስፈልጋል፣ ለተጨማሪ ጥቃቶች ምንም አይነት ይቅርታም የለንም ሲል አስጠንቅቋል። ወታደራዊ መፍትሄ ችግሩን ሊፈታ አይችልም ብሏል አክሎ የጀርመን ውጭ ጉዳይ ሚኒስቴር በፈንታው ከመቶ በላይ የሞቱበት የእስራኤል ድብደባ ክፉኛ እንዳሳሰበው በመግለጽ እስራኤል ሰላማዊ ሰዎችን ኢላማ ከሚያደርግ ወታደራዊ ዘመቻ እንድትቆጠብ አሳስቧል። ሐማስ የተኩስ አቁም አደራዳሪ ሀገሮች እስራኤል ጥቃት እንድታቆም ጫና ይፈጥሩ ዘንድ ጠይቋል። በሌላ ዜና እስራኤል የዓለም ቀይ መስቀል ኮሚቴ የፍልስጤም እስረኞችን እንዳይጎበኝ ማገዷ ተሰምቷል። ኮሚቴው በሺዎች የሚቆጠሩ የፍልስጤም እስረኞችን ለመጎብኘት ያቀረበውን ጥያቄ የሀገርን ደህንነት አደጋ ላይ የሚጥል ነው በሚል የእስራኤል መንግሥት ውድቅ ማድረጉ ታውቋል። የሱዳን ወታደራዊ መንግሥት የዓለም የምግብ ፕሮግራም ከፍተኛ ባለስልጣናትን ከሀገር እንዲወጡ አዘዘ። የምግብ ፕሮግራሙ ሁለት ከፍተኛ ኃላፊዎች በ72 ሰዓታት ከሀገር እንዲወጡ መታዘዛቸውን ዘገቦች አመልክተዋል። ተቋሙ ከፍተኛ ኃላፊዎቹ ያለምንም ማብራሪያም ከሀገር እንዲወጡ መደረጋቸውን በማረጋገጥ ከ24 ሚሊዮን በላይ ሕዝብ ላስከፊ የምግብ እጥረት በተጋለጠበት ጊዜ የምግብ ፕሮግራም ሰራተኞች መውጣታቸው ችግሩን ውስብስብ ያደርገዋል ሲል አስጠንቅቋል። የሱዳን መንግስት ግን የሰራተኞቹ መባረር ከዓለም የምግብ ፕሮግራም ጋር ያለውን ግንኙነት እንደማይጎዳ ከመግለጽ ውጪ ምክንያቱን አልተናገረም። የአሁኑ የመንግሥት ውሳኔ የፈጥኖ ድራሽ ኃይል የዳርፉር ቁልፍ ከተማ መቆጣጠሩን ተከትሎ የተወሰደ ነው። በከተማው መፈናፈኛ ያጡ ከ250 ሺህ በላይ ነዋሪዎች እጣ ፈንታ አደጋ ላይ መሆኑ ይነገራል። ሁለት ዓመታት ባስቆጠረው የሱዳን የእርስ በርስ ጦርነት በጥቂቱ ከ150 ሺህ የሚልቅ ሕዝብ መገደሉና ከ12 ሚሊዮን በላይ መፈናቀሉ ተመልክቷል። አሜሪካም የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን በግል አብራሪያቸው በኩል ይዛ ለማሰር ያደረገችው ሙከራ መክሸፉ ተነገረ። የአሜሪካም የስለላ ተቋማት የፕሬዝዳንቱ የግል አብራሪ ጀነራል ቢትነር ቬሌጋስ ማዱሮን እንዳሳፈረ ወስዶ እንዲሰጣቸው ተከታታይ ሙከራ ማድረጋቸው ይነገራል። አብራሪው ማዱሮን አሳልፎ ከሰጠ ከፍተኛ ሀብትና ከለላ እንደሚደረግለት ከአሜሪካ ባለሥልጣናት ቃል ተገብቶለት ነበር ብሏል፣ አሶሺየትድ ፕሬስ። ፕሬዝዳንቱን አሳፍረው በሚጓዝበት ጊዜ አቅጣጫ ቀይሮ አሜሪካ ውስጥ ወስዶ በማሳረፍ አሳልፎ ሊሰጣቸው በምትኩ ቆጥሮ የማይጨርሰው ገንዘብ ተቀብሎ ሊሰወር ነበር ውላቸው። በመጨረሻ ግን ቢትነር ይቅርብኝ በማለቱ ዘመቻው ሳይሳካ መቅረቱ ታውቋል። አሜሪካም ባደንዛዥ እጽ ዝውውር የምትከሳቸውን የቬንዙዌላውን ፕሬዝዳንት አሳልፎ ለሰጠ ወይም ጠቁሞ ላስያዘ የ50 ሚሊዮን ዶላር ሽልማት ይፋ ማድረጓ ይታወሳል። በሁለቱ ሀገሮች መካከል የተፈጠረው ውጥረት ተባብሶ የቀጠለ ሲሆን አሜሪካም በዓለም ግዙፍ የሆነውን መርከቧን ወደ ቬንዙዌላ ማስጠጋቷ የተለያዩ ሀገሮችን ስጋት ላይ ጥሏል። አሜሪካም ትራምፕን በመተቸት የሚታወቁት የናይጄሪያው ደራሲ ወሌ ሾዊንካ ወደ ሀገሯ እንዳይገቡ ከለከለች። በ1986 በሥነ ጽሑፍ የኖቤል ሽልማት ያሸነፉት ታዋቂው ደራሲ ወሌ ሾዊንካም ወደ አሜሪካ ለመጓዝ ጠይቀው ቪዛ መከልከላቸውን ገልጸዋል ለምን እንደሆነ ባልተገለጸ ምክንያት ወደ አሜሪካ እንዳይገቡ መታገዳቸውን የሚገልጽ ደብዳቤ በናይጄሪያም የአሜሪካ ኤምባሲ እንደደረሳቸው አመልክተዋል። ፕሬዚዳንት ትራምፕን ነጩ አምባገነን በማለት የወረፉት ሾይንካም የአሜሪካ መኖሪያ ፈቃድ የነበራቸው ሲሆን በ2016 የትራምፕን መመረጥ በመቃወም የመኖሪያ ፈቃድ ግሪን ካርዳቸውን ቀደው መጣላቸው ይነገራል። አሁን ቪዛ በጠየቁበት ጊዜ መኖሪያ ፈቃዳቸውን በመቀስ ቀደው እንደጣሉ ለኤምባሲው ገልጸዋል ነው የተባለው። ይህ አዋዜ ነው። ታምረኛው ሰው አዲስ መጽሐፍ በገበያ ላይ። ሲወለድ ከጉልበቱ ወደ ኋላ የታጠፈ መጫሚያው የተቆለመመ ነበረ። አሁን ቆሞ ለመሄድ መቻሉ በውስጡ ያመቃው ታሪክ እጅግ የሚመስጥ ነው። ታምሩ ክራንች ላይ ቆሞ መቶ ሜትር በመሮጥ በድንቃድንቅ መዛግብት ውስጥ የተመዘገበ ፈጣን ሰዓት ባለቤት ነው። ታምረኛው ሰው የታምሩ ዘገየ አስደናቂ እውነተኛ ታሪክ በገበያ ላይ ከመጽሐፍት መደብሮችና አዟሪዎች ያገኙታል። እንደዚሁም ከአማዞን ስልክ ቁጥር 0922351210 3512 10 መደወል ይችላሉ። ታምረኛው ሰው